ክብደታቸው ከ50 ኪሎ ግራም በታች የሆኑ ቻይናውያን ከቤታችሁ እንዳይወጡ ቻይና ለህዝቦቿ ትዕዛዝ ሰጠች። በዚህም ብዙ ሚሊዮን ቀጫጭን ቻይናውያን ቤት ውስጥ እንደተቀመጡ እየተነገረ ሲሆን ምክንያቱ ደግሞ በሰሜናዊ ክፍል የተነሳው ዝናብ ከባድ ንፋስ ይዞ ስለመጣ ነው። ንፋሱም ክብደታቸው ከ50 ኪሎ በታች የሆኑ ሰዎችን በቀላሉ ይዞ ስለሚሄድ ቻይና፣ ባካችሁ ክብደታችሁ ከ50 ኪሎ ግራም በታች የሆናችሁ ከቤት እንዳትወጡ ብላለች። ውፋፍራም ሰዎች ደግሞ ውፍረት የአንድ ቀን ይጠቅመኝ ይሆናል ብዬ አስቤ አላውቅም እያሉ ይገኛሉ። አጠቃላይ አስገራሚ ነው የአውሎ ንፋሱ ጉድ በቻይና ላይ ከ ሀምሳ ኪሎ በታች የሆኑትን ንፋሱ ራሱ ይዞ እንደሚሄድ ጭምርም የወጡት መረጃዎች ያሳያሉ ከባባድ ስለሆነ ያው ከክብደት ጋር የተያዘ ስለሆነ በአንዴ አየር ላይ የማንሳት አቅሙ ከባድ እንደሆነ ጭምርም ያን በማስመልከትም ዓለምን እያነጋገረ ያለ ጉድ እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ በዚህ አጫጭር መረጃ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ቡርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘ። ሰላም ቆዩልኝ።